አድማጮቻችን አስደሳች ሰበር ዜና እየሰማን እንገኛለን። የፋኖን ኃይሎች የትጥቅ ትግል ለምትደግፉ ኢትዮጵያውያንና እንደዚሁ ለፋኖ ታጋዮች ብሎም ደግሞ ለመላው የአማራ ሕዝብ አስደሳች ቀን እንደሆነ እየተሰማን የሚገኘው ከዚህ ቀደም ወደ አንድነት ለመምጣት በከፍተኛ ሁኔታ የተሳናቸው የፋኖ አደረጃጀቶች የፋኖ ኃይሎች የአንድነት ጉዳይ የፋኖን ኃይሎች ትግል በሚደግፉ ኢትዮጵያንና እንዲሁ በፋኖ ታጣቂዎች ብሎም ደግሞ በመላው የአማራ ህዝብ ዘንድ በጉጉት ሲጠበቅ መቆየቱ የሚዘነጋ አይደለም። በተለይ እነ ታጋይ እስክንድር ነጋና እነ ዘመነ ካሴ መካከል የተከሰተው አለመግባባትና የሀሳብ ልዩነት በከፍተኛ ሁኔታ በአማራ ህዝብ ዘንድ ከፍተኛ ሐዘንን ፈጥሮ መቆየቱ የሚዘነጋ አይደለም። እንዲሁ ህዝቡም የፋኖን ትግል የሚደግፉ አካላት ቡድኖችና ኢትዮጵያውያን በአጠቃላይም የፋኖ ኃይሎች ሸዋ ወሎ ጎጃምና ጎንደር ማለታቸውን አቁመው ወደ አንድነት እንዲመጡ ሲጠየቁ መቆየታቸው መሰንበታቸው የሚዘነጋ አይደለም አሁን ላይ ግን እየተሰማ የሚገኘው የፋኖ ኃይሎች የአንድነት ጉዳይ እንደተጠናቀቀ ለመስማት ተችሏል በሸዋ በወሎ በጎጃምና በጎንደር የሚገኙ የፋኖ አደረጃጀቶች ወደ አንድነት ለመምጣትም ከአንድ ወር በላይ ጥብቅ የተባለ ስብሰባዎችን ሲያካሄዱ እንደቆዩ ሰምተናል። በዚህ ስብሰባ ላይም ፈጽሞ በአንድነት ሊቆሙ አይችሉም፣ በአንድነት ሊሰበሰቡ አይችሉም፣ አንደኛው አንደኛውን መግደል ይፈልጋል በሚል በተደጋጋሚ ሲተቹ የቆዩት እነ ታጋይ እስክንድር ነጋና በጎጃም የሚገኘው አርበኛ ዘመነ ካሴ ፊት ለፊት የተገናኙበት ጥብቅ ስብሰባና ውይይቶች እንደተካሄዱ እንደዚሁ እየሰማን ነው የምንገኘው። እንዲሁ ደግሞ እነ ዘመነ ካሴና እነ ማስረሻ ሰጤም ፊት ለፊት የተገናኙበት በፍጹም በአንድነት ይቆማሉ ተብሎ የማይታሰቡ የፋኖ ከፍተኛ አዛዦችም ለፋኖ ኃይሎች አንድነት ሲባል በአንድነት ቁጭ ብለው እንደመከሩ ለመስማት ችለናል ማለት ነው ታዲያም የሸዋ፣ የወሎ፣ የጎጃምና የጎንደር ፋኖ ኃይሎች ጠቅላይ አዛዥ ማን ይሆን በሚለው ከፍተኛ ጭቅጭቆችና ውይይቶች ሲካሄዱ ከቆዩ በኋላ በሸዋ የሚገኙት አባት አርበኛ በአማራ ሕዝብ እንዲሁ ደግሞ በፋኖ ኃይሎች ዘንድ ተወዳጅ የሆኑት ጄኔራል ተፈራ ማሞ የፋኖ ኃይሎች ጠቅላይ አዛዥ መሆን ይገባቸዋል በሚል ውሳኔ እንደተላለፈ ምንጮች እየገለጹልን ይገኛሉ። እንዲሁ ደግሞ በጎጃም የሚገኘው የጎጃም ፋኖ ኃይሎች ጠቅላይ አዛዥ የሆነው አርበኛ ዘመነ ካሴም የፋኖ ኃይሎች ምክትል ጠቅላይ አዛዥ ስለመሆኑ ምንጮች እየገለጹልን ነው የምንገኘው። እንዲሁ ደግሞ ከወደ ጎንደርና ከወደ ወሎም እንደዚሁ ሹመትና ስልጣን ያገኙ የፋኖ ከፍተኛ አዛዦችና መሪዎች እንደሚገኙ እየሰማን የምንገኘው አድማጮቻችን፣ ይሄ ይበል የሚያሰኝ አስደሳች ዜና ነው። በተለይም አገዛዙና የብልጽግና ሹማምንት የፋኖ ኃይሎች ወደ አንድነት እንዳይመጡ በከፍተኛ ሁኔታ ሴራዎችን ሲጠነስሱ መሰንበታቸው የሚዘነጋ አይደለም። ምክንያቱም ደግሞ አገዛዙ የፋኖ ኃይሎች ወደ አንድነት የሚመጡ ከሆነ ፈጽሞ ልንቋቋም አንችልም በሚል ጠላትን የፋኖ ኃይሎች እስከሚገኙበት ይዞታ በማስገባት ከፍተኛ ገንዘብ በመበጀት በሸዋ፣ በወሎ፣ በጎጃምና በጎንደር የሚገኙ የፋኖ አደረጃጀቶችን አንደኛው የአንደኛውን ስም ያጠለሽ በማስመሰል በከፍተኛ ሁኔታ ልዩነቶችን ሲረጩ መሰንበታቸው የሚዘነጋ አይደለም። አሁን ላይ ግን ለአማራ ሕዝብ ሲባልና ይሄ ትግልም በአሸናፊነት ሊጠናቀቅ ይገባል ከሚል መንፈሳዊ ቅናት የተነሳ የፋኖ ኃይሎች ወደ አንድነት የመምጣት ጉዳይ እውን ስለ መሆኑም እንዲሁ ምንጮች እየገለጹልን ነው የሚገኘው። ታዲያ አሁንም የፋኖ ኃይሎች የአንድነት ጉዳይ በጥብቅ በዝግ ስብሰባዎች እየተካሄዱ እንደሚገኙ እየተገለጸ ሲሆንም ምናልባት የአደረጃጀት ልዩነት ወይም ደግሞ የአደረጃጀት ውሳኔ ይሰጣል ተብሎ ይጠበቃል። በዚህ ሳምንትም ማለትም እነ ጄኔራል ተፈራ ማሞን እነ ታጋይ እስክንድር ነጋን እንዲሁም አርበኛ ዘመና ካሴን እነ ምሬ እነ ኮሎኔል ፈንታሁን ሞሃቤን በተመለከተ ከሰሞኑ መግለጫ እንደሚሰጥም ነው የሚጠበቀው። ይህ የፋኖ ኃይሎች የአንድነት ጉዳይ በአማራ ሕዝብ ዘንድ በከፍተኛ ሁኔታ በጉጎት ሲጠበቅ እየቆየ ነው። እንዲሁ በፋኖ ኃይሎች ታጋዮች በኩልም ቢሆን ከዚህ ቀደም እያካሄዱ የሚገኙትን የጎንዮሽና የእርስ በርስ ጦርነት ለማቆምም ዋነኛ ምክንያት ይሆናል ተብሎ ይጠበቃል። አድማጮቻችን ከሰሞኑ የፋኖ ኃይሎች የአንድነት ጉዳይን በተመለከተ አስደሳች ዜናን እንደምትሰሙ እንገልጻለን። ስለምትከታተሉን አመሰግንን። ሰላም ሁኑ።